ሰላም ሰላም፣ እንዴት ናችሁ? በያላችሁ በነገር ስራው ነው አሸና አሸና እንዴት ያላችሁ ሞላችአለስስትጎንዱክና ር እያደረጋችሁ ሀሳቦቻችን ለብዙዎች አካፍላችሁ፣ ለዚህም አመሰግናችኋለሁ። ዛሬ ይዘናችሁ የመጣነው እንግዲህ በመቀሌ ተፈጠረውን ግርግር ነው። አርሚ ሰላሳ አንድ ዲሽቃ እና ሞርተር እስናይፐር ይዞ መቀሌን ጥሶ ገብቷል። ደህንነት መዋቅር ከፍተኛ ጥበቃ የሚያደርግበት ትሉ ከተማ ነው መቀሌ። ይሄንን ከፍተኛ የጸጥታ መዋቅር ሰብሮ እንዴት ሊገባ ቻለ? አርሚ 31 ከጀርባ ያለው ማን ነው? ጥያቄ ይሄ ነው። አላማውስ ምንድን ነው? ደሞዝ ጭማሪ ተብሏል። ደሞዝ ጭማሪ! ደሞዝ ያነሰው የራበው የቸገረው አርሚ 31 ብቻ ነው? ሌሎች አርሚዎች የሉም? በቃ እነሱ ሞልተላቸው ተርፎላቸው ነው? ወይስ ደግሞ አርሚ 31 ለብቻ እንዴት የደሞዝ ጥያቄ ሊያነሳች አለ? ትግራይ ውስጥ ፖሊስ አለ፣ ሚሊሻ አለ፣ የትግራይ መንግስት ቢሮ ሰራተኞች አሉ። እንዴት አርሚ 31 ብቻ ደሞዝ ቸገረው? ጥያቄ እኮ ነው። አንድ ሁለት፣ እንዴት ያለምንም ቶክስ፣ እንዴት ያለምንም የመከላከል ሳይደረግ ያለምንም መከላከል ሳይደረግ እንዴት አርሚ 31 መቀሌን የጸጥታ ኃይል ጥሶ ገባ? ተነጋግረው ከሆነ ድራማ ነው ማለት ነው። አይ ግባ በቃ አተኩስ አተኩስ ግቡ ተብሎ ከሆነ ሌላ የፖለቲካ ቁማርና ሌላ ጭውዎች አሉ ማለት ነው። አይ መቀሌን ዙሪያን የሚጠብቀው የደህንነትና የጸጥታ ኃይል ከአቅሙ በላይ ስለሆነ ከመገዳደል ይሁን ብሎ አስገብቶ ከሆነ አርሚ 31 ይህን ያለ የፈረጠመ ጡንቻ እንዴት ሊኖረው ቻለ? ከዚህ በፊትም ታውቃላቸው አርሚ ሰላሳ አንድ ደሞዝ ካልተጨመረልኝ ብሎ ያዙኝ ልቆቅኝ ሲል የነበረ አርሚ ነው። ከዛ በኋላ ደግሞ ወጥተው በቃ ይቁርታ አድርጉልኝ አቶች አለው ወደ ያለው የመጨረሻ ሼም ነው፣ ለጠላቶቻችን አሸወይና እንዲሆን አድርገናል፣ ይህ ነገር የጥፋት ጥፋት ነው ብሎ ነበር። ታስታውሱ እንደሆነ ይቁርታ ጠይቀው ነበር። አሁን ደግሞ ይቁርታውን ሰርዛ ድጋሚ መቀሌን ጥሶ ለመግባት እንዴት ቻለ? እንዲህ ያለ አሰራር ኦሮሚያ ውስጥ አለ ወይ? አማራ ክልል ውስጥ አለ ወይ? አፋር ውስጥ አለ ወይ? ለምሳሌ የኦሮሚያ ክልል ፖሊስን ባላ ወይ ልዩ ኃይል ደሞዝ አንሶኛል ብሎ ሞርታር ይዘው ከተማ ከቧል ወይ? የአማራ ክልል ልዩ ኃይል ደሞዝ ሲያንሰው ወይም ደሞ ሲጎሉበት የክልሉን ዋና ከተማ ባህር ዳር ነው ባህር ዳር ከቦ ያውቃል ወይ? አይታችሁ ታውቃላችሁ ወይ? በኢትዮጵያ ታሪክ አይታችሁ ታውቃላችሁ ወይ? ሲጀምር እውነተኛ አርሚ ከሆኖ ከሆነ መጠየቅ የሚገባው ደሞዝ አልነበረም። በትግራይ ጦርነት መቆም አለበት፣ የተሻሉ ወጣቶች ወደ ስልጣን መምጣት አለባቸው፣ ብዙ መጠየቅ የሚገባቸው ህወሓትን ከዚህ ወዲህ ይበቃል፣ የተከፈለው መከራ ሞትን፣ አልቂት ይበቃል የሚል የወንዶች ጥያቄ ነበር መጠየቅ የነበረበት እንጂ አምስት ሺህ ብር ደሞዝ የነበረው ስድስት ሺህ ብር ስለሆነ ያንተ ወት አይለውጥም አይለውጥም። ስድስት ሺህ ብር ቀርቶ አስራ ስድስት ሺህ ብር ቢሆን አሁን እኛ ባለው ገበያውን በምናቀው 16000 ብር እንኳን ቢሆን ቤት ክራይ ነው የሚከፍለው ቆሎ የሚሆነው ጫማ ነው የምትገዛው እናትን ነው የምትረዳው ማን ምንድን ነው የሚያደርግ 16000 እንኳን ቢሆን ምንም አይለውጥ ስለዚህ ሊለውጥ የሚችል የትግራይንም የሰራዊቱንም የህዝቡንም የኢትዮጵያን ጉዳይ ሊለውጥ የሚችለው ስለ ሰላምና ስለ ዲሞክራሲ የተገናኙ ነገሮች ላይ ትኩረት አድርገው መታገል ህወሀትን ማስቆም ነበር የሚጠበቀው ከእናንተ ነገር ግን ፍርፋሪ ገንዘብ ፍለጋ ሞርተር ይዛቸው ህዝብ ያለበት ከተማ ልትገዳደሉ ህዝብ ያለበት ከተማ ላይ ሞርተር፣ ዲሽቃ፣ እስናይፐር እና ይህ ጉዳይ ቀጥታ እኔ የተጎናኘልኝ ከዚህ በፊት እንግዲህ ጠቅላይ ሚኒስትር አብይ አህመድ በመጡ ጊዜ ኮማንዶች፣ ቀይ ለባሾች ሙሉ ትጥቅ ይዘው ደሞዝ ይጨመርልን የሚል ጥያቄ ይዞ ጠቅላይ ሚኒስትሩ ያለበት ድረስ አራት ኪሎ ሰቶት ብለው ገቡ። ከዛ ጠቅላይ ሚኒስትሩ ፑሽ አፕ እስቲ ስራ እንስራ ምናምን ተብሎ የሆነ ነገሮች ተከናውነው እነዛ ኮማንዶዎቹ ወደ መጡበት እንዲመለሱ ተደረገ። ደመወዝ ይጨመርላቸዋል ተባለ። በኋላ ጉዳይ ሲጠራ የደመወዝ ጉዳይ ብቻ እንዳልነበረና ሌላ እጅግ በጣም የተወሰበሰበ ፖለቲካዊ ጭራሽ ከግድያ ጋር የሚገናኝ እንቅስቃሴ እንደነበረ መረጃዎች ወጡ። ስለዚህ እኔ አሁንም በመቀሌ እየተደረገ ያለው የጦር እንቅስቃሴ ሽፋን ሊሆን ይችላል ደሞዝ ለምን ደሞዝ አርሚ 31 ብቻ ነው አይደለም ሌሎች አርሚ ያ ሁሉ አርሚ ያ ሁሉ የቲዲኤፍ አርሚ አይል ቸገረም ወይ ደሞዝ እንዴት አርሚ 31 ብቻዋን ደሞዝ አነሳት እንዴት ተራበች እንዴት ተጦማጭ አርሚ 31 ብቻዋል ማነው የሚሞራት እነዚህ ባህላዊ ጀኔራሎችስ እንዴት የሚመሩት አርሚ እምቢያለን ብለው መልስ ሊሰጡ ለቢቢሲ ነው እንደዚህ ያሉት። የአርሚ ሰላሳ አንድ አመራሮች ሰራዊቱን ታው ተረጋጋ ለማለት ቢሞክሩም የጊዜያዊ አስተዳደሩ ከፍተኛ አመራሮች ወጥተው ካላናገርን አንመለስም ብለው ከቦነ ያለው ቢሮውን የተባለ እና አይቶንም አነቅ ደሞዝ ካልተጨመረልኝ በስናይፐርና በዲሽቃ በሞተር አበጥ አጥርሃለሁ የሚል ሰራዊት ታይቶም አይታወቅ። እንዳልኳቸው ትግራይ ውስጥ መጠየቅ ያለበት የስርዓት ለውጥ ነው፣ የአመራር ለውጥ ነው። አርባ ዓመት አምሳ ዓመት በትግራይ ህዝብ ጫንቃ ላይ የተቀመጣቸው አመራሮች ይበቃቸዋል። ይሄ በአሜሪካም ታይቶ አይታወቅ፣ በአውሮፓም ታይቶ አይታወቅ፣ በኤዥያም ታይቶ አይታወቅ፣ ታይቶ አይታወቅም። የሆኑ ጥቂት ግለሰቦች አምሳ ዓመት አገርን እንዲሻሸሩ ታይቶም ተሰምቶ አይታወቅም። ይበቃቸዋል ነበር መባል የነበረበት። ይሄ ሽሮ ፍራፊ ደሞዝ መጣ አልመጣ የሚጠቅመው ነገር የለም፣ የሚቀየረ የለም። እና እኔ ደሞዝ የሚል አያሳምነኝ። ምናልባት እንዳልኳቸው ልክ ከዚህ በፊት አዲስ አበባ ላይ አራት ኪሎ ላይ ኮማንዶቹ ቀይለባሾቹ መጥተው ጉዳዩ በደሞዝ ተሳቦ ነገር ግን ሌላ አላስፈላጊ ቀውስና እልቂት ሊፈጥር የነበረ አይነት እንቅስቃሴ እንደነበረ ሁሉ አሁንም አርሚ 31 ከጀርባው ከፍተኛ ጫና። ምክንያቱም ሰውየውም ጫና እየተደረገብኝ ነው፣ ዛቻና ማስፈራሪያ እየተደረገብኝ ነው ብሏል። እስከ ዛሬ እየት ተኝቶ እንደከረመ ራሱን ለመከላከልና ለዚህ መልስ ለመስጠት እንዳልተዘጋጀም አይታወቅም። ፕሬዚዳንቱ ታደሰ ወረደ ለዚህ እንዴት መልስ ሊሰጥ እንዳልቻልና ፈዞ እንደተቀመጠ እሱ ሌላ ጉዳይ፣ ሌላ ጉዳይ ነው። ጉዳይ በጣም ሌላ ጉዳይ ነስደው እና ይሄ ጉዳይ እንደዋዛ የሚታይ አይደለም። ፐርሶናል እኔ እንደማየው ከሆነ ይሄ ጉዳይ እንደዋዛ የሚታይ ጉዳይ አይደለም። አደገኛ አካሄድ ነው። ምናልባት ደም መፋሰስ ውስጥ ሊገቡ ይችላሉ። መተኮስ ውስጥ ሊገቡ ይችላል። ይሄ ደግሞ ሕዝብ መሀል መሆኑ ነው ችግር እንጂ የህወሀት ሰዎች ከነታጣቂዎቻቸው ከተማ ወጣቸው በረሃ ላይ ብትፋለሙ ምንም ችግር የለም። ይሄ የሀራ መሬት ነፃ መሬት ተብሎ ከትዴፍ እንደወጣው የተደራጀ ሀይል እንደዚህ ወጣ ብሎ ብትወቀ ምንም አይደለም። መሀል ቁትማ ላይ ደሞዝ ሁለት ሺህ ብር ሦስት ሺህ ብር አልተጨመረልኝም አንድ ሺህ ብር አልተጨመረል ምናልባት አምስት መቶ ብር ሊሆን ይችላል የሚጨመረው። ይህን ምክንያት አድርገ ህዝብ መሀል ላይ ሞርተርና ዲሽቃ ይዘ እየተትሮ ማመስከ ብትጨፋጭ ምን ሊባል ነው? አይመስለኝም። እኔ የሚመስለኝ ደሞዝ ሽፋን ሆኖ ከበስተጀርባው ሌላ የእልቂት ድግስ የተዘጋጀ ይመስለኛል። ምናልባት በጊዜ አስተዳደር ውስጥ ያለው ነው ታድሶ ወረደና በነ መንጃሬን እና በነ ደብረ ጽዮን በኩል ያለው ቡድን ያለው መከፋፈል ወደ መረሻሸን ሊሄድ ይችላል ወይ? ጥያቄ ወደ መረሻሸን ሊሄድ ይችላል ወይ? በጣም ጆብደኞች አጉል ጆብደኞች፣ በጣም የጠገቡ ናቸው። እነመንጀሪ ነው ቡድን እንደምታውቀው፣ ሰው ጤፉ ነው። ይሄ ሰው ጤፉ የሆነ ኃይል እንዲሁ በዋዛ ይሞለሳሉ ወይ የሚለው ሌላ ጥያቄ ነው። ሌላ ጥያቄ ነው። ስለዚህ ይሄ ነገር ጥንቃቄ ሊደረግበት ይገባል። ምናልባት በመሀል ከተማ ላይ የሚደረግ እንዲያለ እንቅስቃሴ ህዝቡን እጅግ በጣም አላስፈላጊ ወደሆነ ቀውስ ሊያስገባ ይችል ይሆናል የሚል ስጋት አለ። ህዝቡን አላስፈላጊ የሆነ አደጋ ውስጥ ሊጥል የሚችል እንቅስቃሴ ነው። እነዚህ ደመ ነፍስ ናቸው። ኃላፊነት የማይሰማቸው ናቸው። እንዳልኳቸው በህወሓትም በጊዜ አስተዳደር ውስጥም ያሉ ግለሰቦች ኃላፊነት የሚሰማቸው አይደለም። ከዚህ በፊት ለመጣ እልቂትና ሞት ኃላፊነት አልወሰዱም። ያንን ለማረምም አሁንም አካሄዳቸው ትክክል አይመስሉም። እንዳልኳቸው ኢትዮጵያ ውስጥ ያለ የፖለቲካ አሰላለፍ እና ፖለቲካዊ ጥዞቶችን ማኒፕሌት ለማድረግ ነው። አሁን አርፎ የተቀመጡት፣ አርፎ የተቀመጡት የሚመስለው አርፎ አልተቀመጡም አንደኛ ሰራዊት ለማደራጀት ነው። ሁለተኛ ገንዘብ ጦር ገንዘብ በከፍተኛው ሁኔታ በእጃቸው ለመያዝ ነው። ሶስተኛ አገሪቱ ውስጥ ያለ የፖለቲካ ጡዘት ለነሱ በሚመች መልኩ ለነሱ በሚመች መልኩ እስከሚደፈራረስ ድረስ እየጠበቁ ያለ አድፍቶ እየጠበቁ ያለ ነው እንጂ ከጊዜ አስተዳደሩትም ውስጥም ይሆነው ህወሓት ውስጥ ያሉ ኃይለች ስለ ሰላም ያስባሉ ብዬ አላሱም። የኔ ሀሳቡ ነው። ሲሞቻች ላይ ቃርግ ሸራርቆ ወዳቻለሁ።